ከአዲስ አበባ አብረን የመጣ ነው። እኔ ግራ አገባኝ። የጅማ ነዋሪ ነው እንዴል? በምን አውቀህ ነው አንተ? ደማ ደማ እና ሽ እንዴት እንደሆነ አህለን ወሳለን። ነቢል ነኝ። በሌላ ቪዲዮ ተመልሼ መጥቻለሁ። አሁን ያለሁት ጅማ ነው። አሁን ጅማ ስማ ወጣት ነው የምትነገረው። ጅማ ለምን ይባላል? ጅማ ለቅም እሺ። አባ ጂፋር ብዙ ቦታዎች የሰየሙ አዋ። ለምሳሌ ከዚህ ወደ ጅማ አዲስ አበባ ብዙ ጊዜ ይመላለሳሉና የመጀመሪያው መሀል መንገድ ላይ የደረሱና ወልቂጤ ጌኝ ይረአሉ። ወልቂጤ ነስማቸው የሰየሙት ባይዘ ወልቂጤ ማለት በኦሮምኛ ግማሽ መንገድ እንደማለት ነው። ወልቂጤ መሀል ላይ ወልቂጤ፣ ያው ከዚህ ወልቂጤ እስኪደርስ መንገዱ ትንሽ አዛ ነው እንጂ እንደ ሀፍ ሀፍ ነገር። ቡታጅራ የተባለበት እንትን ድሮ ከዚህ እና ወደዛ ሲሄዱ ሽፍቶች ነበሩ እና ሾፌሮች ምን መልክተኞች ሲተላለፉ ምንድነው ቡታጅራ አለ ይለ። ያ ማለት ምንድነው ሽፍታ አለ ወይ ማለት ነው። አለ ከተባለ አይሄዱም። የለም ግን ካሉ ምንድነው ያህ መንገድ ማለፍ ይችላል። ፍሪ ነው የሚለው ይሄ በኦሮመኛ የሚሉት ነገር አለ። ልክ ከዛ ቡታጅራ ሲሄድ የለም ካሉ ይሄዳሉ። አለ ከተባለ እዛ ቦታ ላይ ይቆሙና ከዛ በኋላ ግን ሽፍታው እንደሌለ እርግጠኛ ሲሆኑ ያልፉ ነበርና ቡታጅራ የተባለው ከዛ አንግል ነው። ብቻ ጅማ ምንድን ነው የቡና የትውልድ ቦታ ነው የምትባለው እና እቺ ፍየሏ የሚያቅበዘብዛት ፍየላለች አይደለ? እሷ ካልዲ የሆነ ነገር እንደ ፍራፍሬ ነገር አየች እና ቀምሳው ከዛ በኋላ የማይሆን የሆነ ቅብጥብጥ ምናምን ስትል የእሷ ጠባቂ ይሄ ነገር ከየት ነው የመጣው? ምናምን ብሎ ሄዶ ሲቀምሰው ያነቃቀል ምናምን ነው ታሪኩ። በደንብ ታሪኩን የምታውቁ ሰዎች ካላችሁ ሲያሳውቁኝ። ወደ ካልዲ የሚባል አካባቢ ማለት ነው። ግን ትላንት አንድ ጓደኛችን እዚህ እንደነገረን ይሄ ጅማም ካልዲም በከፋ ውስጥ ነበር የሚጠቃለሉት የሚል ነገር አለ እና ጅማ ድረስ ተመቶ ቡና ሳይጠጣ አይመለስም። ቡናውን እንቀምሰዋል። ምኑ ለየት ይላል፣ እንዴት ነው ምናምን የሚለውን ነገር እስቲ እናያለን። እንዴት ነው የሚያነቃው? እንደፍየለው ያቅበዘብዛል ወይ ምናምን የሚሉትን ነገሮች ማለት ነው። እስቲ እባክሽን አንቆርቁሪው። ኮታ ቡና ዱጋ። ኮታ ቡና ዱጋ ማለት ኑ ቡና ጠጡ ነው። ቡና የቡና ሱሰኛ ነኝ። በእርግጥ ግን አለያቸውም። ይሄ ደረጃን ደረጃ ሁለት፣ ምናምን የሚባሉትን ነገሮች አለይም። ብዙ ጊዜ ቡና ቀማሾች አሉ። እንደዚህ ያደርጉና ቀምሶ እንትን የሚሉት ይለዩታል። እነሱ ደረጃውን ሲምኑን ለየት እንደሚያደርገው እንቀምሳለን ያው ነው ወፈር ኩብሽ ወፍራም ነው እዚህ ግን ምን ሰው አይደለሁ ትናንትም አዲስ አበባ ላይ ከላይ የሆኑ ነገሮች አሉ። ቅባት ነገር አለው። ያ ማለት ምንድን ነው? አሁን በቡና የተለያየ እንትን አላቸው ደረጃ አላቸው። ደረጃ አንድ ደረጃ ሁለት ደረጃ ሶስት ደረጃ አራት እስከ ሰባትም ስምንትም ደረጃዎች አሉ። በኢትዮጵያ ኮንቴክስት አንደኛና ሁለተኛ እስከ ሶስት ያሉት ኤክስፖርት ስታንዳርዶች ናቸው። የእኛ ሀገር በምንም መሸጡላች። ምክንያቱም እነዛ ቡናዎች ኤክስፖርት ሲሆኑ ዶላር ስለሚያመጡ ሞር የሚፈለጉት እነዛ ቡናዎች፣ ኤክስፖርት ስታንዳርድ ስለሆኑ ውጭ ነው የሚላኩት። እዚህ ራሱ ስሸጦላ አችልም። አንደኛ ብሩ ውድ ነው። ከዛ ባሻገር ደግሞ እንትን አይባልም። እኛ ግን የምንጠጣቸው ምንድን ናቸው? ከደረጃቸው በጣም የወረዱ ሶስት፣ አራተኛ፣ አምስት፣ ስድስት፣ ሰባትም ሊሆን ይችላል። ጅማ ላይ ግን ለየት የሚያደርገው ምንድ ነው፣ በቃ ቲፒካል ቡናዎችን ታገኝባቸዋለች። የቡና ሀገር ነው የምትባለው። ከዛ ባሻገር ደግሞ ማር፣ የጅማሌ ቆንጆ ቆንጆ ማራለችው ማራቸው፣ ቴስት እናደርጋለን ብል እናስባለን። በሰማነው መረጃ ደግሞ ማር ባይኔቸር ንጹሕና የተቀላቀለው የሚለይበት ናቹራል በሆነ ወይ የሚገኝባቸው ሜቶዶች አሉ። እሱን ያው ቴስት እናደረጋለን ብል እናስባለን። ቀምሰው ማር ተበልቶ ሲሸና ነጭ ከሆነ ያው ማር ማለት ንጹህ ማር ነው ይባላል። ነጭ ከሆነ አይደለም ማር ነው ይባላል። ነገር ግን ደሞ ድፍረስ ያለ ሽንት ደሞ ከሆነ ማሩ የሱካር ነው ይባላል። ጅማ ደሞ በዚህ ይሄ ቀምሰህ ነው የምትወስድ ነው የሚባለው ነገር አለ። ቅመሰው እና እሸነው ይለዋል። ከእዛ እሸነው እና ያን እንትን ከተመችን ማሩን አዲስ አበባ ድረስ ይዘን እንሄዳለን። ፎር ሹር። ጅማዎች ደግሞ ናቹራል የሆነ ማር እንደሚሸጡ ብዙ ማሮችን አይተናል። ቀይና ነጭ ማር አለ። ያን ቀምሰን ለእናንተ ደግሞ እነግራቸዋለን። ፋንታስቲክ። አሁን ያለ ነው። የት ነው ጅማ አባ ጅፋር በጣም ደስ የምትላገር ናት። ያው ኢንጆይ እንደምታደርጉ እርግጠኛ፣ እናመሰግናለን። ጅማ መተታቃለ አሉ አልመጣሁም፣ ግን ቪዲዮ ላይ አይቼዋለሁ። ይሄን ያወራው ጅማ ሳትመጣ ነው እንዴ? ከዛ ባሻገር ይቆይና፣ የጅማ ልጅ እኮ ነው አይደለም? ከአዲስ አበባ አብረን የመጣ ነው እና ግራ ገባኝ። ጅማ ነዋሪ ነው እን በምን አውቀን? ጅማን ለማወቅ ብዙ ሪፈረንሶች ታያለህ። ከዛ ባሻገር ደግሞ ጉግል የምታረጋቸው ነገሮች አሉ። ባሻገር ያው ከጉግል ባሻገር ደግሞ ጓደኞቹ ቱሪዝም ሴክተር ላይ ስትኖር ደግሞ ብዙ ነገሮችን የማውቀን ቴንደንስ ይኖራል። ጓደኞችም ስላሉ ስለ ጅማ ብዙ ነገሮች እንትን እናለን። እንደ አጋጣሚ ሆኖ አሁን እዚሁ ጅማ መጀመሪያ ቀን የመጣው ጊዜ የተዋወቁት ሰው ነበርና አሁን ሲያልፍ አይተ ነው። አሁን አብሮኝ ያለው ሰው ምን ይላል ጅማ እንኳን እንደዚህ መኪና አይደለም፣ ጫማ እንኳን አዲስ ጫማ ስትገዛ ይታወቃል አለ። ከተማ ትንሽ ከመሆኑ የተነሳ ማለት ነው። አሁን ትላንትና እዚህ ጅማ ጫማ አስጠርጌ ነበርና ጫማ የሚጠርጉበት መንገድ ለየት ያለ ነው። ይሄ ጠርገው አጥቦ ምን ብለው የሆነ ፀሐይ ላይ ያሰጡታል። እኔ ደግሞ ከአሁን ካሁን ሰዎች አነሱት እያልኩኝ ግን ቢያነሱት እንኳን ያው ከተማው ላይ አድርገውት ቢታዩ ስለሚታወቅ አያሳስባቸውም። ዝም ብለው ነው እዛው ፀሐይ ላይ የሚያሰጡት ነው። ይሄ ማለት ጅማን ሁለት ቦታ የሚከፍላት ነው። ይሄ ይሄ፣ አዎ ከተማዋን ሰንጥቆ የሚያልፉ ነው። ይሄ ማለት የወንዝ ወልቂጤ ማለት ነው። እያያችሁት ነው፣ በቃ ከተማዋን በጠቅላላ ሁለት ቦታ ትክክለኛ ማርሳ ሳይሆን ሲቀር ሽንት ይሄን ካለር ነው የሚይዘው። እንደዚህ ነው የሚሆነው። በዚህ ይሄ በቃ ማሳያ ነው። እንዲህ ከሸና ማሩ ልክ አይደለም። አወራረዱስ? እንደዚህ ነው። አተኳኩሱ እንዴት ነው? ምንም ኦሪጂናል ማር ብሎም አተኮኮ መተኮሽ አሪፍ ካልሆነ የማይሆን ማር ነው።

እሺ ወንድሜ፣ አይ አጓግቶኝ እያየሁት እኮ። እሺ ጫት ነው። አይ ዶናት ነው ወንድሜ፣ ገለቶሚ ያው የድሬ ልጆች ካላችሁ እዚ ላይ ይሄ የገበያው ማዕከል የሆነ ነገሩ ድሬ ይመስላል። እዛ ይሄ የሴቶች ድሬ ምናምን የሚሸጥበት አለ አይደለ? የድሬዳዋ የገበያ ማዕከል አካባቢ እዛ ያለ ነው ይመስላል። ይሄን እንደምታዩት፣ ይሄ ግን ቢሸኔ ነው የሚባለው። ቢሺሼ ቢሺሼ ይሄ ቢሺሼ የሚባል አካባቢ ነው። በቃ እዚህ መታችሁ ማታገኙት ነገር የለም። ከልብስ ጀምሮ እስከ ጫማ፣ እስከ ፍራፍሬ፣ እስከ አትክል ጥራጥሬ፣ ነሽ እህል ነሽ ይላችሁ ማርም እንገዛበት ቦታ

ያላይብዙ ማላቃቸው ነገሮች እንዳሉ ነው የገባኝ። ያው እኔ እኮ ሥረት የሚባለውን ነገር ያላቅም። ከዚያ ደግሞ ቅቤ ለማንጠር የሚጠቀሙበትም አላቅም። ለመጀመሪያ ደረጃ አንዱ ምንድን ነው? ጌራ ጌራ ነው። የምን ማር ነው? የጌራ ማር እዚህ፣ የጋምቤላ የጌራ እና የጌሾ፣ የጋምቤላ የጌራ እና የጌሾ፣ የጋምቤላ የጌራ እና የጌሻ ማር ይገኝበታል። አሁን እኛ ቁጥር አንዱን የገዛ ነው የጌራ ማር በሰባት መቶ ብር አንድ ኪሎ ሰባት መቶ ብር። አሪፍ ቡና ልናገኝበት የነበረው ሱቅ ዝግ ነው። ካልጠፋ ሌሎቹ ሱቆች ክፍት ናቸው፣ ግን እኛ የፈለግነው ሱቅ ዝግ ነው። ሌላ በቃ የጣም ውስጥኝ